ማለት ነው። እንደው ጉድ አሁን ዘንድሮ ከዛ በመሃል አጋጣሚ ልጅ ተፈጠረ ማለት በቃ አረገዝኩኝ። አሁን ወደ ስድስት ወር እየሆነኝ ነው። የስድስት ወር እርጉዝ ነው። መውለጃዬም እየተቃረባ ነው። ግን አሁን እንግዲህ ከዚህ በኋላ ምንም ማድረግ ምንም ሊያረጉኝ አይችልም። እሱ ምንም የሚያሳስብ ጉዳይ አይደለም። ያው አንደ የተፈጠረ ነገር ተፈጥሯል። እንግዲህ ምንም ማድረግ አይቻልም እና ምንም ማድረግ ስለማይቻሉ አሁን እኔን እያሳሰበኝ ያለ አንድና አንድ ነገር ነው። ይሄ ያረገዝኩት ልጅ ከአረብ ነው ማለት ነው፣ ግን ሲወለድ የሚወለደው አረብ ነው ሆኖ ነው ወይስ ሐበሻ ነው? እሱ ነው ግራ ይገባኝ

ቆይ ምኑናችሁ ነው ግን? እንደዚህ ሳቁ እንጂ ቀርሙ፣ ስትሰቃዩ አይደል የምትውሉት? ስትሰቃዩ፣ ስትለፉ፣ ስትፈጉ። ቆይ ግን ቆይ ጤነኛ ማህበረሰብ ነው ግን ያለው? ምን ያደርግሻል? ቆይ ምን እንዳ ቆይ ለጠቋይ የምትቀልብ ምን ሆነሽ ነው? እስኪ ንገር እስኪ

ልጅ ናፍቆሽ ነው እንደ አረብ ሀገር፣ የመጣሽው፣ ገንዘብ ፍለጋ ከሆነ የመጣሽው አይደል? ያንን ስላችሁ ደግሞ አታግቡ እያልኩ አይደለም። ማግባት መብታችሁ ነው፣ ግን በሐላል መንገድ ከሆነ አግቡ። አታግቡ ምንልበት ምንም እንትን የለንም። ምክንያቱም እድሜ ቆሞ አይጠብቃችሁም። አግቡ አግቡ፣ ግን የሚሆናችሁን አይታችሁ ተችታችሁ እንጂ እንደዚህ አወለድኩ እንደዚህ አረገዝኩ ከአረብ ከየመኔ ከሱዳኔ ከማኔ ከማኔ፣ ኧረ ተው ኋላ ግን ኋላ ኋላ ሶሻል ላይፋችሁ ላይ ግን የሆነ ጠባሳ እንደሚጥልባችሁ አታቆም። ሶሻል ሶሻል ሚዲያ የያዘው ነገር በጣም ከባድ ነው። ነገራችሁ ከኛ እንኳ ቢጠፋ ሶሻል ሚዲያ ላይ ሲሽከረከር እንደዚህ አይጠፋላችሁ። ስለዚህ ሶሻል ላይፋችሁ ላይ የሆነ እንኳን እንደው የሆነ የልጅ ልጅ ይደርሳ ልጅ ልጅ እናንተ ብትሞቱ ራሱ ይደዋችሁ አለ። ገባችሁ? ስለዚህ ይኔናት ኖርማል ነው ስድስት ወሬ ነው። አንቺ ማፈሪያ እንዲ ቆይስ በስነ ስርዓት ትድረሽ በስነ ስርዓት ተኩለሽ ወል ያረግሻት መስሊም እንዴ ደግሞ መቤቷ እየሰራሽ ደግሞ ካረብ ናረግስ እራዚ እንደው ፈርባሉ። ተው ተው ፈርባሉ። የኢትዮጵያ ሰው ይሉን ገራችሁ። በቅንጨላታቸው የሚያስቡት ምን እንደው ታውቃላችሁ። አንድ ሰው እንደዚህ ከሆነ ሁሉም ሰው እንደዛ ነው የሚመስላችሁ ማለት ነው። እናንተዬ እንደ ሴት ልጅ ስንባል እኮ ማለት ነው የራሳችን የሆነ ክብር የራሳችን የሆነ እንትን አለ ነው የራሳችን የሆነ ታይለንድ በቃ የራሳችን የሆነ ሆነ ያለ አይደለ ክብር የሚባል ነገር አለና። ኦ ማይ ጋድ አላውቃችሁትም፣ አላውቃችሁትም። እሺ አዲያ ምን ይጠበስ? ምን እናደርግ ታዲያ? የገንፎልና እናዘጋጅልሽ ወይስ ምን? ትንሽ ወር ነው የቀረ ስድስት ወር ነው መውለጃ እየደረሰ ነው። ሀገር ነው ቢዶሉ ምንኛ ትልቅ ነገር ይዘሽላቸው ገብተሻል። ለቤተሰቦችሽ ነው ወይ ምንኛ ትልቅ ነገር ይዘሽላቸው ገብተሻል? ሆ ሆ ወለ ልጅ እኮ የኔ እናትዬዋ ማረብም ማረብ የሚምሰል አበሻ የሚምሰል እውላክን ግን አንቺ ማንኛውም የሚምሰል ይሄ ብቻ ነው ለአንቺ ትልቅ መስሎ ያሳሰበሽ ነገር ማለት ነው። አሁን ይሄን እንተይውና እኔ መጨረሻ የምንድን ነው ብለሽ ስትሰቢ፣ ልጅም ከሆነች ያው ልጅም ይሁን አይሆንም አይመለከተንም። ላክን ግን ማለት ነው ሎላክን ግን አገር ነው ምገባው ላልሽው፣ ደግሞ አገር ተለውጠሽ የመጣሽበትን ዓላማ ሳክተሽ ለመመለስ ነው እንጂ የአረብ ዲቃላ ይዘሽ እንድትሄጂ አይደለም እኮ የማንም ይሁን ዞሮ ዞሮ በሐላል አግብተሽ እንድትወልጂ በሐላል አግብተሽ ተድረሽ ተቆለሽ ነው እንጂ ልክ እኮ ከሐላል ያመጣሽ እኮ ነው የምትመስለሽ፣ ስትመጻደቂ ማለት ነው። ኧረ ሴቶች አፈር እንበል እኔ ራሳችን የሆነ እንትን አለ። እኔ የእውነት ለመናገር የራሳችን የሆነ እኮ የራሳችን የሆነ የሴትነታችን ክብር የሚባል ነገር የት ደረሰ ግን? ወዮ እናንተ አሁን እኮ ይሁን ልጆቻችን እራሱ ማለት ነው ልጆቻችን ትንሽ ትልቅ ስልክ የሌለው ሰው አታገኙ ማለት ነው፣ በዚህ ሰዓት ላይ ስለዚህ፣ ሁሉም እጭ አረባ ሀገር፣ ሴት እንደዚህ ነው። እጭ አረባ ሀገር መሽም ማለት አጭ ተብለና ነው። እርግጥ አጭ ተብለናል። እስከ ዛሬ በገንዘባችን ነበር፣ አሁን ደግሞ በክብራችን በክብራችን። እስከ ዛሬ ገንዘብ ተበላው ተበላው ተበላው ነበር፣ አሁን ደግሞ ተቀይሮ አረገዝኩ አረገዝኩ አረገዝኩ። እስከ ዛሬ ገንዘቤ ተበላ፣ ገንዘቤ ሄደ፣ ገንዘቤ ምን አለ፣ ገንዘቤን በላኝ ቆረጠመኝ ነበር፣ አሁን ደግሞ አረገዝን ወለድ፣ አረገዝን ወለድ ሆነ። ዋ ከባድ ነው፣ ከባድ ነው የእውነት በሉ በሉ በሉ ሴቶችዬ፣ አፈር በሉ ልክ ተድራችሁ ተኩላችሁ ተብላችሁ ተድራችሁ የወለዳችሁ ይመስል አትመጻደቁ እሺ። እና ታዲያ ወልዳችሁ ለመጣል ነው እንጂ አሁን ወልዳችሁ ልትሰድጉት ነው። ወልዶ ለመጣል ነው አይደል ወልዶ ለመጣ ልጆችን እና ተሰቃያቸው እና ራሳቸውንም ሰብሰብ አርጉ። ሰብሰብ አለ አይደለ? ሰብሰብ ምንኛ ትበሉ ለሳቃችሁ ሁሉ ማለት ነው። በስተጀርባ ምን አለ የሚባል ነገር አለ። ገባችኋ? ማሰብ፣ ቆም ብሎ ማሰብ ነገር ማለት ነው። ሴቱ ግን ምን ነክቶት ነው የእውነት? አረ ወንዶች ይቀርብልኝ ወንዶች። እኔ እስከ ዛሬ እናንተ ነበር የምጨፈጭፍ እናንተ ነበር የምጨፈጭፍ እንደ ወንድ ልጅ እኮ ግን ፈሪ የለም የእውነት ለመናገር ማለት ፊት ካልሰጡት ወንድ ልጅ ጭራሽ ዞር ብላችሁ ፊት ነው የሚያዩ ወንድ ልጅ ገባችኋል? ይሄ ነገር ያስበላኝን ወይስ አያስበላኝም? መጀመሪያ እናንተን ፊት አይቶ ነው ወንድ ልጅ የሚሳፈጣችሁ። ወንድ ልጅ የሆነ ወደ እናንተ የሆነ እርምጃ የሚወስደው ፊት አይቶ ነው ገባችኋል? እናንተ ግን እናንተ ሴቶች ግን ማለት ነው ፊት ሲሰጧችሁ የኔ እናት ካልገባን ትላላችሁ ካልገባ እንዲ በቃ ማሬ ፍቅር እያለ አይደል? ይሄ ጤፍ የሚቆላ ፍቅር ምናምን አለ አይደል? ምላስ እናትዬ፣ ጤፍ የሚቆላ እኮ አለ። የኔ ማር፣ የኔ ውድ፣ የኔ ምን አንዲት ሰሞን ማለት ነው። ከዛ በኋላ ጉዲያን ጉዲሽን ከሰተሽ በኋላ አንቺ በስልኬ አደወይ እንግዲህ ይልሻል። ምንድን ነው አንድ ቀን ነው የተዋወቀን፣ ምን ታካብቻለች። ስለዚህ ከስልኬ እንዲያደወይ ያላቅሽ አታውቂኝም ብሎ ሸሯ እሺ፣ ማረገስ ወጥሎኝ ሄዴ ምን አለ ገንዘብ ምን ያ እንጂ ገንዘብ ጠንቀር ብሎ ይቅር። ግን ሳትፈልጉ የምትወልዱትን ልጅ አታንገላቱት፣ አታንገላቱት ብለሽ ብለሽ ደግሞ ካረቦልሽ ካረብ አርግዘሽ መጣሽ ወይ ካረብም ማርገዢ፣ ከሱዳንም ማርገዢ፣ ከባንካንም ማርገዢ፣ ከፓኪስታንም ማርገዢ እውላክን ግን አንጂ እኔ ማንኛውንም ዜጋ ታግቡ፣ የማንኛውንም ለእናንተ ከተመቻቸው ጠቅለል የሚያረጋቸው የሚያዝርክርካቸው ዝም ብሎ ሳይሆን ጠቅለል ሊያርጋቸው የማንም ዜጋ ይሆን፣ ፍቅር ያሸንፋል በሚለው አምናለሁ ማለት ነው። ስለዚህ ጓደኞች ለማንኛውም ሰብሰብ በሉ ነው ብላቸው። ሴቶች በኋላ ማልቀስ እንዳይመጣ ምን ይጉድራ የምትሉኝ አንድ ነገር አለ። መጀመሪያ ስገቡበት ለሰዋት ከተገዛችሁ ከወለዳችሁ በኋላ እንደዚህ አልኩ ብላችሁ መማጡን ነገር ነው ጥሩ የሚለኝ እኔን ማለት ነው። እውነቴን ይርቁሉ ነገራቸው ናንተ እንዲ እንዲ። እኔ እኮ የገረመኝ ሀገራችን እኮ እንድች ብለኝ ብጥቅም ማለት ሰዎች ነበር ሀገር እያለን ማለት ነው። እዚህ ስንመጣ ግን ሆነ ነው ጅል የምንሆነው እዚህ ስንመጣ ሆነ ነው የዋህነታችን በቃ፣ ሰው የምናምንበት ነገር በጣም ጎልቶ የሚታየው ጅልነታችን ጎልቶ የሚታየው ለምንድን ነው ግን እንደው እኔ እንጃ አይገባኝም። እዚህ ሀገር ውሃ ምን ሆኖ ነው? በል እንደ ኢትዮጵያ ስንገባ ጎ- ጎበዝ፣ ጀግኖች ቆፍጣኖች ነን። እዚህ ስንመጣ ግን አይ ብለን እርፍ መሆናችን ነው። ግን እንደው መሆናችን ነው። እንደው እየተረገምን ነው እንደምንመጣ እንጃ። ይሁን ለማንኛውም፣ ሰላማችሁ። እወዳችኋለሁ፣ አከብራችኋለሁ። እያላችሁበት ከእንደዚህ አይነት ቅሌት ያውጣችሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።